እናት ማርያም ፓርቲ ተስፋ ቆርጦ ተነሱና፣ ድንጋይ ወርውሩ ሁሉም ኢትዮጵያኖች፣ እኛ ወደ ሥልጣን ስንመጣ በአንዴ ሀብታም በሀብታም እናረጋችኋለን የሚል ከመሳይ መኮንን ጋር ቀረርቶና ፉከራ አዳነች አቤቤ እንዴት ተሸለመች የሚል ይቀደዳል። እስኪ እንስማው። እናት ማርያም ፓርቲ ነው ይሄ፣ ፓርቲ ኦርቶዶክስን እናድናት የሚል የቤተ ክርስቲያን ውስጥ የተደበቀ ከፍለፊት ደግሞ ከ ቤተ ክርስቲያንና ከማኅበረ ቅዱሳንና ከማኅበረ ምናምንም ከሚባሉት የተሰበሰቡ የኦርቶዶክስ ነጻናውጣ የሚለው ኦርቶዶክስ የፋኖ ክንፍ ነው። በድብቅ የሚንቀሳቀስ ድብቅ አጀንዳ ይዞ የሚንቀሳቀስ። እስኪ እንስማው። እናት ፓርቲ የውጭ ግንኙነት ኃላፊ ዛሬ በተለያዩ ጉዳዮች ላይ ለመነጋገር ነው እየጋበዝኩ ሰሞኑን የአዳነች አቤቤን ከተለያዩ የፖለቲካ ፓርቲዎች ጋር ያደረገችውን ውይይት ተመልክቶ በተለይም ከሽልማት አሰጣጥ ስነስርዓት ጋር በተገናኘ እናንተም አቋማችሁን ግልጽ ያደረጋችሁበት ምላሽ የሰጣችሁበትም ሁኔታ ለሱን ወደ ኋላ ላይ እመጣበታለሁ። እንደው እንደ አንድ የፖለቲካ ፓርቲ አመራር እንደ አንድ ኢትዮጵያዊም አሁን ምን ላይ ነው ያለ ነው? ኢትዮጵያ ምን ላይ ነው ያለችው? መሳይ፣ በጣም አመሰግናለሁ ለሰጠኝ እድል። እኔ እንግዲህ መለህ እና ውጥንቅጡ እየጠፋ ከመስቀለኛ መንገድም ማለፍ ያለ እና ዲሞክራሲ ሰፍኖ ፍትህርት ሰፍኖ መልካም አስተዳደር ሰፍኖ ኢትዮጵያ የውድድር ሜዳው ሰፍቶ ተቃዋሚዎች ፓርላማ ገብቶ ኦር እንደ ወሰል ነገር የምታወራበት ሳይሆን ሀገር ይኖረናል ወይ የሚል ጭንቀት ውስጥ ሁልጊዜ ራስን የምታገኝበት። መቼም የእኔ ስሜት እንደው ዝም ብሎ ለብቻ የሚወለድ ሳይሆን እንደ አጠቃላይ እንደው እንዲህ ያለ ስሜት የሚጋባበት ብዙ ነው በሚል ነው እንትን ማድረግ። አናሊሲሳችንም ይሄ ነው፣ ሀገር ጭንቅ ላይ ማህበረሰብ

የትነት እንግዲህ ምናልባት አገዛዙ የአብይ አህመድ አገዛዝ ለኢትዮጵያ ሕዝብ ጥያቄዎች መልስ መስጠት እንደማይችል አቅምም ፍላጎትም እንደሌለው በተደጋጋሚ ያሳያ ያለበት ሁኔታ ነው። አሁን የማህበረሰቡ ጥያቄ የተለያዩ የህብረተሰብ ክፍሎች ጥያቄዎች ገፍተው ገፍተው መጥተዋል። በአንጻሩ አገዛዙ ሌላ አለም ላይ ነው ያለው። እንደ አንድ ፖለቲከኛ አሁንም በድጋሚ አነሰዋለሁ፣ እንዴት ትረደዋለ? መንግስት ወዲህ፣ ህዝብ ወደዛ የሆነበት ሁኔታም የሚያቀራርብ ነገር አይታይም ጨርሶ። ሆኑ ከኢትዮጵያ ሕዝብ ጥያቄዎች ጋር የማይገናኙ ነገሮች ነው እየተደረጉ ያሉትና፣ ምንድን ነው እየሆነ ያለው? ዛግር አንድ ቃል ብዙ ጊዜ ላለመጠቀም በጣም ትቼ የነበረ ቃል ነው እና ልጠቀም መሰለኝ መሳይ ና የእርግማን ውጤት ነው የሚመስለው። እንደ ስርዓት በእርግማን የመጣ ስርዓት ነው የሚመስለው። ማለት ለምሳሌ አሁን እኔ በዘመነ ህወሀት ት መሄደው ነው ከዛ የባሰ ስርዓት ይመጣል ብዬ ቆይ የእርግማን ውጤት በጸሎት ብቻ ነው የሚድ ነው ማህበረ እናት ማርያም ፓርቲ የእርግማን ውጤት በጸሎት ሱባዬ በመያዝ ገዳም በመቀመጥ እንጂ ተደብቆ ሃይማኖትን በፖለቲካ ለመጨረስ መሞኮር የናንተ አጽያት እርግማኖ ነው ብን ሊሆን ይችላል የሚል እምነት አለን። ቀጥል። ምቼ ማስቤም አላውቅም። እድሎች ነበሩ ከዩኒቨርሲቲ እንዲህ ያሉ እንትኖችን በተማሪነትም በአስተማሪነትም እንስታረ በጣም ብዙ እድሎች ነበሩ። ያንን ኢንተርስትን ለማድረግ አልፈለግኩትም ነበር። በጣም ብዙ ሰው ያ ስሜት ያንግ ስታፉ እንደዛ እንትን ነበረው እና በወያኔ የሆነ እንደ አለርለም በጣም በወያኔ ጊዜ ፖለቲካ ከሩቅ ነበረ የሚያየው። ምክንያቱም ወያኔ ለእሱ የተመቸች የእሱን ቤተ ክርስቲያን ያልነካች ማኅበረ ቅዱሳን ውስጥ የተደበቁትን ወረበላ ያነካ ጊዜ ስለነበረ ለእናት ማርያም ፓርቲ ክፉ ጊዜ አልነበረም። የአብይ የብልጽግና ወንጌል ኦርቶዶክስን ሊያጠፋ ስለሆነ ለዛ ነው እሱ የተቆረቆረውና አሁን ኢትዮጵያን ሊያድን ወደ ፖለቲካ የመጣው። አጎብዳጅ ካድሬ የምት የአቶ መለስ ንግግር የሚደግመው ሰው ጭምር የሆነ ነገር እኮ ማስታወሻ ላይ ይዞ ሄዶ ጥቂት ነገር እኮ ሲያደርግ እኮ ታየው ነበር። ስልጠና ሰባት ዓመት ምረት ታስታውሳለ በነበረው ምርጫ ክርክር በጣም ብዙ ሀሳቦች ኮንዶሚ ወዳጅ፣ በመለስ ጊዜ ኢትዮጵያ ውስጥ ቁጭ ብለ በአሸባሪ ለተከሰሰ ሚዲያ ላይ ቀርበ ኢንተርቪው ብትሰጥ በማግስቱ ተንጠልጠለ ማዕከላዊ ገብተ ሃይላንድ እንደ ሀብታሙ አያሌ ቆሎጤና በፊንጢጣ የቢራ ጠርሙስ ይከተትብህ ነበረ። ይሄ አንዱ ዲሞክራሲ ነው። ምን የምንጨምሮ ሌሎችም ሀሳቦች የተቃዋሚ ሀሳቦች ነበሩ። በጣም እኮ ነው የምትደነቀው። አሁን ምንም እኮ የጆሮ ያልፈጠረበት እኮ ው ነው ድፍን ጭንጫ እኮ ሥርዓት እኮ እንዴ! ይህን ያህል ጊዜ መግለጫ አውጥተን በአማሩ ቃላት በተዋቡ አረፍተ ነገሮች በሚያማልል አነጋገር ተናግረህ ህዝብ ተናግሮ ሚዲያ ተናግሮ ቴክኖሎጂ ፈቅዶልህ አንዱን እንኳን ሰምተህ እንዴት አታስተካክለ? እንዴት በጥፋት ላይ ጥፋትህ ላይ፣ አንደኛ ይሄኛ ፓርቲ ዶክተር አብይ በወያኔ ጊዜ ነበራችሁ ስትቃወሙ ነበርክ፣ አንተ አልነበርክም ሌሎቹ የእናንተን ሐሳብ ለማስፈጸም ከሆነ ወያኔ መለወጥ ምን አስፈለገ ያኔም ትናገሩ ነበር አሁንም ትናገራላችሁ እናንተን ሰምቶ ለመምራት አይደለም ፓርቲ አቋቋመው የራሱ ራእይ አለው የራሱ ህልም አለው የራሱ መዳረሻ አለው ያንተን ቅዠት በአማረ ቃል ደርበ አንተ ወደምትፈልገው ቦንታ ልትወስደው የምትችል መሪ አይደለም ዶክተር አብይ ቀጥል አይ እንዴት ትንከባለላለህ እና ሮል የሚያደርገው በሁለተኛው እንክብል ሌላ ጥፋት ይዞ ነው የሚመጣው በሁለተኛው ሲንከባለል አሁንም ሌላ ሶስተኛ ጥፋት ነው እያደረግ የሚመጣው እንዴት አንዱ ላይ እንደ እንትን አናደረግም እና ይሄ ነው ይሄኛውን ሀሳብ ቃል እንድጠቀም የገፋኝ መሳይ እና ታዝናለህ በጣም የህዝብ ጥያቄ አለ በኤሊት ደረጃ አጠገብ ያሉ አወዳሾችን ሰብስበህ ማለት ምሳሌ ቲፒልፍም ያን ያደረግ ነበር። ሌሎች ስርዓቶችም ያደርጋሉ። ንስፋይል ምንም ምንም ያን ያህል ኖር ላይሆን ይችላል። ግን የእነሱን እውነት እየተቀበልክ ለራስህ በባዶ አዳራሽ ውስጥ እየሄደለክ እና በእውነቱ ውስጥ ሳይሆን በውሸቱና በጥፋቱ ላይ እየተንከባባልልክ እንዴት ትኖራለህ? እና እንዲህ ያለ ግራ የገባው በጣም የሚያስደንቅ የሚያሳፍር ሁኔታ ውስጥ ነው መሳይ ያለ ነው። አይደለም የህዝብ ጥያቄ ለመቀበል ነው ምል በጣም ምናልባት አሁን ከኢኮኖሚም ከፖለቲካም ከማህበራዊ ጉዳዮችም ጋር ተያይዞ የኢትዮጵያ ህዝብ ጥያቄዎች አሁን ተቆልለው ምናልባትም ስርዓቱን ንደው ጥያቄዎች፣ የህዝብ ብሶቶች ክምር ተንዶ ስርዓቱን ለው ጠራርጎ ያጠፏል ወይ የሚልም ተስፋ የሚያደርግ አይጠፋም። ምክንያቱም በየጊዜው የህዝብ ጥያቄ እየተከመረ እየተቆለለ መጥቷል። ግን አንዳቸውንም ለመፍታት ወይም ደሞት መልስ ለመስጠት አይደለም። እነሱ ሌላ ዓለም ላይ ነው ያሉት። ሰሞኑንም ጠቅላይ ሚኒስትሩ ወደ ገጠር ሄዶ ገጠር ኮሪደር ጀመርኩ አለ። የገጠር ኮሪደር ለማስጀመር የሄደበት አካባቢ ህዝቡ ከፍተኛ ብሶት ላይ ነው ያለው። አዲያ በአሁኑ ሰዓት መምህራንና ጤና ባለሙያዎች ከከተማ እየፈለሱ ወደ ገጠር ሄደዋል። ምክንያቱም ደሞዝ እየተከፈላቸው አይደለም። የሚበሉት አተው፣ ትዳር ተፈቶ ቤተሰብ ተበታትኖ ያለበት ሁኔታ ነው ያለው። እዛ ሄደን የገጠር ኮሪደር አስጀምረናል የሚል ነገር ያነሳው፣ እንደው በዚህ ደረጃ መንግስትና ህዝብ ሆድና ጀርባ ሆኖ ምን ያህል ጊዜ ይቆያል? ምንድን ነው የሚደ ምንስ መደረግ አለብ? ሁለቱንም ነጥቦችን መጀመሪያው እንዳልኩ ነው። ለምንድን ነው የተራራቅ ነው ለምንድን ነው እንዲህ የሆን ነው የሚለው እኔ የሚገባኝ ነገር ፖለቲካዊ ወይም ሳይንሳዊ ዴፊኒሽን አታገኝለትም። እርግጠኛ ሆኜ የምነግርህም እና ማንም ከነሱም ሆኖ ይምጣ ከሌላም ሰው ሆኖ ይምጣ ኖ በዚህ ምክንያት ነው፣ እንዲህ ስለሆነ ነው፣ ዘመኑ ስላልፈቀደ ነው ኦር ሳምቲንግ ብሎ ዲፋይን ሊያደርገው አይችልም። እና የደረስኩበት እውነት ሰው እርግማን አለ ማለት ነው። ይህንን አክሰብት የምታረቅበት እርግማን ወዳጅ እርግማን ካለ ነገርኩ እናት ማርያም ፓርቲ ሱባኤ ግቡ እርግማን እርግማን የሚፈታው ሱባኤ በመግባት መሳይ መኮንን ላይ ሄዶ ዩቱብ ላይ በማልቀስ አይስተካከልም እርግማን ካለብን እናት ማርያም ፓርቲ የድንግል ማርያም ያለችበት ገዳም ሄዳችሁ! ሱባዬ፣ ጸሎት፣ ለቅሶ ነው፣ ፈጣሪ እርግማኑን እንዲያነሳልን። ቀጥል። ይደበድም ያደረገኝ እኔ እዚያ ለመጀመሪያ ጊዜ ነው አንተ ጋም በይፋ ይሄንን እንትን የተናገርኩት ለምሳሌ ሀዲያ ሁለት ምሳሌዎችን ላጣቅስል አንድ ቅርብ ያለና አንድ የሀዲያውን ስላነሳ ሀዲያ ብዙ መምህራን ስራቸውን እየለቀቁ በደቡብ አፍሪካና ሳውዲ አረቢያ በስደት የሚሄዱበት ነው። ጋሁናቸውን እያስቀመጠው ዲግሪና ማስተርስ ያላቸው ቁጥሩን ልንቸግር እንችላለን ምን ያህል የሚል እንድ የመብላት አቅቷቸው ልጆቻቸው የልጆቻቸውን እናቶች ሚስቶቻቸውን እየተደበቁ የሚጠፉ ወዴት እንኳን እንዲሄዱ የማይታወቁበት ቅድም እንዳልከው ደግሞ ከከተማ ወደ ገጠር እያረስኩ እንኳን ቢያንስ የሆቴል ላቆይ ብለው የሚወጡበት ነው። የአካባቢ ሪክሽኑ ልናይ እንችላለን። የዛ አካባቢ መሄዳቸውን ጠብቆ ሪያክሽኑ ልናይ እንችላለን። ከፈለግና እነሱም ስለሚያዩት እኛም ስለምናየው የፐብሊክ እንትን እንደ እውነት ባትወስደው፣ አንድ የቅርቤን ደግሞ ልንገር። አዲስ አበባ ሶስት ልጆች አሉት እያሳደጉ እየታተሩ ይኖሩ ነበር። በቃ የማይሆን ሁኔታ ሲደርስ ትቷ ጠፋ። ከና ልጆቿ ትቷ ጠፋ። በቅርብ ነው ያገኘኋት። ሴት የዋል ምናምን ታወቅ እማውቃትን ሴት ነው የምነግርህ። ይሄ ቅርብ ያለ ነው፣ አፍንጫዬ ስር ያለ ያገኘኋትን ነው የምነግርህ፣ በስማበለው ምናምን የሰማሁትን አይደለም። ሉክ አባት በልጆች ያው፣ በዚህ ዘመን በጣም የተቀየረ ነት ነው ያለው አባት እንደናት ልጅን እንደ ድመት አንጠልጥሎ የሚኖርበት ሁኔታ ነው አሁን ያለው እንዲህ አለ ጭካኔ የሚያሳድርበት በቃ አይቻልም። በአንተ ጠገብ አንተ ፊትህ ሲሞቱ ከምታይ፣ በረሃብ ሲንገላቱ ከምታይ ጠፍተህ ምናልባትም ራሱን አጥፍቶ ሊሆን ይችላል ሰውዬው። ብዙ ብዙ አሰብኩኝ ያለ ጨካ። ይሄን ችግር እናንተ ስልጣን ብትወጡ በሰባት ዓመት ዕድሜ ውስጥ የወደቀችው ሀገር ባዶ አካውንት እንዴት አድርጋችሁ ነበረ የዚህን መምህርና ሐኪሞች ደሞዝ የምታሻሽሉት? ምን አይነት ምራክል ነበረ የምትሰሩት? ምን ነዳጅ ይነመነጭላቸዋል? በጸሎት ወይስ ቤተክርስቲያን የምሰበስበውን ገንዘብ ወደ ደሞዝ ታመጡ ይሆናል። ምን ነበረ እናንተ የምታደርጉት? መተቸት ቀላል ነው። ኦኬ፣ እናንተ ስልጣን ቢሰጣችሁ አሁን ስልጣን ቢሰጥ አብይ ቦታ አንተ ብትቀመጥ አሁን አንተ እርግማን ነው ያልከው አደለም? ያኔ ደሞ አንተን የሚተች ሰው ምን እንደሚል አላቅም አላቅም። የኢትዮጵያ ፖለቲከኛ የሄደውን እያመሰገነ ያለውን እያመረረ በባዶ ህልም ነገን ይመኛል። ቀጥል ሲያስገባ ምናልባትም ደግሞ አንድ ቦታ ሄዶ ራሱን አጥፍቶስ ቢሆን በቃ የልጆችን እንትን ከማይ ብሎ እች ሴትዮ አሁን አሁን አፈቃስክ ማለት ነው። አንተ የሰው እየነጠረች ልብስ እያጠበች እንጀራ እየጋግረች ምን እያለች እዳፍዳው አንታ ያለች። ይሄ ነው እውነታው። ይሄ ነው የብዙሃኑ ህይወት። ይሄ ነው ይሄንን አይሰሙም አያውቁም፣ ር መስማት አይፈልጉም። ምልህ እንግዲህ በዚህ እንከራከር ካሉ ኤኒ ታይም ቀርበው ልንነጋገር ልንከራከር፣ ተጋኗል ካሉ ልንከራከር እንችላለን። እና ምን ይደረግ የሚለው እንዳልኩህ ዛሬ አንድ የምነግርህ ነገር አሁን የሆነ አካል ከእንትና መጥቶ ነፃ አውጥቶኝ ወይም ደግሞ የሆነ ፓርቲ ታግሎ እንትና እኔ ይሄ ማብቃት አለበት። ከአስራ ዘጠኝ ስልሳዎቹ ፖለቲካ በፖለቲካውን ዝም ብዬ ለዘመኑና ፖለቲካውን ልንቃው ብዬ ነው። ሲጠብቅ ኖረ ማህበረሰብ ሲታሽ ኖረ ነፃ ነጻ ያወጡኛል ያላቸው ራሳቸው ነጻ ያልወጡ ሲታሽ ኖረ ማህበረሰብ። እያንዳንዱ ሰው ጠጠር መወርወር ለእያንዳንዱ ራሱ ነፃነት መታገል አለበት። ለእያንዳንዱ ማንም ወዳጄ የኢትዮጵያ ፖለቲከኛ ለመቀያየር ድንጋይ እየወረወረ የሚሞትበት የለም። ድንጋይ መወርወርም ከሆነ እናንተው ወርውሩና እናንተው ቤተ መንግሥት ግቡ። ምክንያቱም አብይን ብታወርድ እየሞተ አንተ የባስክ ትሆናለ። አንተን የሚቃወም ደግሞ አንተ እርግማን ነዋልክ። ያኛው ደግሞ ምን እንደምንናቅም የኢትዮጵያ ህዝብ ፖለቲከኞች ለሚቃዩት ቅጀት የሚሞትበትን ዘመን አክትሟል። ቀጥል። ማንም አይደለም። የራሱን እና ቤተሰቡን ነፃ ለማውጣት መታገል አለበት። ፐር ሀውስ ሆልድ ነው ትግል መስበክ ያለብን። የሆነ አካል ተደራጅቶ እንትና አርጎ መጥቶ ና እኔ ተናጋሪው የፓርቲ አመራሩም ወይም የስብስቡ ሳምበዲም ማቆም አለበት፣ ሚዲያውን ማቆም አለበት። ለየራስህ መብት መከበር እያንዳንድህ አስተዋጽኦ አድርግ ተብሎ መነገር አለበት። ሀብለም መጀመር አለብን መሰኝ። ወደ እናንተ እንምጣ። የፖለቲካ ፓርቲዎች እናት ፓርቲ በአገዛዙ እንደዚሁ እየተኮረኮመ እናት ፓርቲ በሚለው ፍለፊት እናት ማርያም ፓርቲ በቦርድ ጋር የተያያዘ በአንድሚውም በሌላ ተጽዕኖ እየተፈጠረባችሁ እንዳለ እንሰማለን። እስቲ ከምርጫ ቦርድ ጋር የገባችሁበት በሌላ በኩል በአገዛዙ እየተፈጠረባችሁ ያለው ጫናስ ምንድን ነው? ወቅታዊ የእናት ፓርቲ ቁመና ምንድን ነው? መሳይ፣ እንግዲህ ያው እንደ አጋጣሚ ሆኖ አሁን የሚደመጥ ተቋም መፍጠር የቻልን ይመስለኛል። ከሁለት ሺ አስራ ሶስት ምርጫ ማግስት ያው ተኝተን ባለመክረማችን ወይም የምርጫ ጊዜ ፖለቲከኛ ወይም ፓርቲ ባለመሆናች ችን የህዝቡን ብሶት ስናስተጋባ ቆይተናል። እንግዲህ አሁን በዚህ ጊዜ በቀጥታም በተዘዋሪም ይነግሮ እንደነበረው ምርጫ ቦርድ አካባቢም እንደው ይደግ ይመንደግ፣ አዎ እጻጾች ሊኖሩ ይችላሉ፣ ችግሮች ሊኖሩ ይችላሉ። ግን እንደው እስቲ ትንሽ የሆነች አጥር እንስራለትና ቢያድግ ቢወጣ ተገዳዳሪ ተቀናቃኝ ይሆናል ብላ የምትጠብቀው ነው። አሚን አላደለም፣ የተለየ ፕሪቪሌጅ ያገኝ ማለት ሳይሆን እንደዛ ለእኔ ለአንተ ርሳን በዲህ ምናምን ሳይሆን እንደው ለሀገር ሲባል እንደው አላደለም ገዥ ራሱ እንኳን ጀምር ማለት ነው መጠበቅ ያለበት ነበረ እና አሁን ይችን አንድ ያለችን ልጭን ልምትልን ተቋም ለመኮርኮም የሚካሄድበት ርቀት በጣም በጣም ይገርመኛል። ግዴለህም ይሄ አሁንም እንዳልኩ ከሆነ አንድ ፓርቲ ጋር ምናምን የሚያዘው ነገር ብዙም እንትን ስለማያደርግ፣ ዞሮ ዞሮ ግን እናት ፓርቲ ጠንካራ መሆኑን ህዝብ እንዲያቅ፣ ይህንን ችግር ግን ተቋቁሞ ሲወጣ ማየት የኔ ምኞት ነው። ጥቃት ነው ኤንድ ማህበረሰብን በዛ ይገማል እናት ፓርቲ አሁን ተስፋ የቆረጠውና ህዝብ በሙሉ ወጥቶ ድንጋይ ወርውሩ ያለው ባለፈው የኢትዮጵያ ኦርቶዶክስ ሰኖዶስ አስራ አምስት ገጽ ያለው ቤተ ክርስቲያኗ ልትነጋገር ያለበት ጦርነቱ ላይ አቋም መግለጫ እንዲያወጡ እንዲያወግዙ የሚል አስራ አምስት ገጽ ያለው ሰነድ ለሰኖዶሱ አቀረቡ። ሰኖዶሱ ይሄ እኛን አይመለከትም አለና ትራሽ ባግ ውስጥ ጣለ። ጠይቁ ማንኛውንም የቤተ ክርስቲያን ልጆች ከዋሸው ለሶኖዶሱ ቀረበ። ሶኖዶሱ አልቀበልም ብሎ ትራሽ ጣለ። ተስፋ የቆረጡት የነሱ ችሎች እና አብታሙ አያሌ ወጥተው ከአባቶች ተስፋ ቆርጠናል ብሎ ለቅሶ የተቀመጡት አንዱ የእናት ፓርቲ አባላቶች ናቸው። ተጠብቀዋል ብዬ ጠብቃለሁኝ እና ይታለፋል። መሳይ ላስፋይ ገንዘብ ነው የሚቀጡት ኦር ሌሎች ስር እና ምናምን ነው የሚያመጡት። ታሶኬ ባይሆን አልፎ ተርፎ ወደ መገዳደል እንዳንሄድ አያርጉት። ያንን በጣም በተደጋጋሚ ስለተሞከረ ለውጥም ስላላመጣ ያንን ባያረጉት ጥሩ ነው። እዛ ድረስ ቢያሻገር ሌላው ታሶኬ አንዱን ቢያስሩ አንዱን ቢከለክሉ ሌላ በሮችን እየፈጠረ የተቋም ጥንካሬ በዚህ መለካት ያለበት ይመስለኛል። በአጠቃላይ እንደ የፓርቲ ፖለቲካውን ጥቂት በዚሁ ላይ መሳይ ምናልባት እንግዲህ ጌትነት የፖለቲካ ፓርቲዎችን በተመለከተ በግልም እንደዚህ ዘመን በፖለቲካ ፓርቲዎች ተስፋ የቆረጥንበት የፖለቲካ ፓርቲዎች አሉ ወይ? ይሄ ህዝብ ማን ድምፁን ያሰማለት? ሌላው ቢቀርስ አሁን እየተካሄደ ባለው የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማ ላይ ይህን የፖለቲካ ልብስ አልብሶ እነሱን እዚህ የንቅናቄው ተሳታፊ ማድረግ ሳይሆን እናንተ ማንኛውም ነገር የሚመለከታችሁ በመሆናችሁ ይህን ንቅናቄ በኃላፊነት የመምራትና ድምጻቸውን የማስተጋባት ኃላፊነት ስለተጠበቅባችሁ አንዳችሁም ከመግለጫ ማውጣት ያለፈ ነገር አልሰራችሁም። ስለዚህ አንዳንድ ጊዜ ህዝብ ገብቶ በራችሁን አንኳኩቶ አስተባብሩን፣ እንደው አታግሉን እስኪላችሁ እየጠበቃችሁም ይመስላል። በዚህ ደረጃ እንደው እናንተንም ጭምር ከሌሎቹ ፓርቲዎች ጋር አንድ ላይ አድርጎ መውቀስም አይደለም። በእርግጥ ከአንዳንዶቹ ትለያላችሁ፣ ወደኋላ ላይ አነሳለሁ። ነገር ግን ብትለዩም እንኳን ባለው ነገር ውስጥ ባለው ትንሽ የመፈናፈኛ ውስጥ እንኳን ህዝቡን አስተባብራችሁ መስራት አልቻላችሁም።

ቢለህ ለምሳሌ የሕወሓትን በጣም ጨቋኝ የነበረ አምባገነን የነበረ ስርዓት ግን ደግሞ ቅርጽ ያለው ዓለም ግፋቤን ሊያስርህ የሚችል ኦር አንድ አይነት ነገር ሊያደርግም፣ እሱን ያማራቸው ቡድን ለምሳሌ የመንግስት ሀይል ነው ሚይዝህ ኦር ለመንግስት አፍለትድ የሆነ ሌላ ሀይል ነው ሚይዝህ። እይ በማታቅ ወዳጄ፣ በወያኔ ጊዜ እንዲህ አፍ ሞልተህ አንደኛ፣ በዛ ጊዜ ፈርተህ እንዳልቀረብክ ፖለቲካውን እንደማትፈልገው ነግረናል ያኔ የፈራሃው ሰውዬ ይሄኛውን በመናገር ማስር ለዛውም፣ በዛ ጊዜ ግንቦት ሰባት ማን ነው እሳት ላይ ቀርቦ ኢንተርቪው ከሰጠ እስር ቤት ነው የምትገባው። አሸባሪ ተብሎ ከተፈረጀ ቀን ጀምሮ መሳይ መኮንን በአሸባሪነት ተከሶ ያለ ድርጅ ግለሰብ ጋ ሄደ ኢንተርቪው ስትሰጥ ዝም የሚል መንግስት ከዚህ በላይ ዲሞክራሲን እንዴት ያረጋግጠ ወዳጅ ሁኔታ ነው ያለው እና ብዙሃኑ ጋር ማሏሽህ በጣም ብዙሃኑ ጋር ራሱን በማይታየ ገመድ አስሮ ያቆመ በጣም ብዙ ነው፣ ጥቂት አይደለም። ይሄ ምንም ጥያቄ የለው። ፍርሀት አለበት። ለምን እንደዋሻሻ ብዙሃኑ ጋር እና ይሞትል መነሳት ያለበት ነጥብ የሚመስለኝ ደግሞ እንደ ማህበረሰብ ቅድም ካልኩ ጋር ሊገናኝ ይችላል በጣም ነፃውጭነቱ ገንግኖ ነጻውጭነት ጠባቂነቱ ገንግኖ በጣም ብዙ ሰው አድፍጦ ቤቱ ውስጥ እኮ ብዙ የፖለቲካ ትንተና ሲሄድ አንዳንዶችን ሰዎች አገኛቸዋለሁ። ይሄ ጥቂት እንደው ከሀብት በማፍራት ደረጃም ያሉ ሰዎችን አገኛቸዋለሁ። እንደ አግዙ ምናምን ለማለት ከደንብ አሁን ጋር ተስፋ ቆርጫለሁ። እንደዚህ አይነት ሰዎችን አላገኝም። ተስፋ ያስቆረጡኝ አንተ ልታስረዳቸው ሄደህ አንተን እራሱ ያስለቅሷል። አንተ ልታስረዳቸው እና ሪሶርስ የተወሰነ ነገር እንዲያግዙ ልታግባባቸው ነው የምትሄደው። እነሱ ራሱ ያስለቅሱሃል ሲተነትኑ ሲነግሩ፣ ኮንትሪቢት ግን አያደርግም። ኮንትሪቢት አያደርግም። እና አሁን መጥቶ ህንፃውን አንዳንዱን ክፍል ሁለት ሁለቱን ክፍል እየደረመሰ ያለው ሰባት ፎቅ ስምንት ፎቅ በግሬደር እያመጣ ሲደረምስበት አሁን ትንሽ ነቃ ብሏል። ይሄ ምሁሩ የምትለው አድፍጦ ሲቀመጥ የነበረው ኢንክሉዲንግ የጤና ባለሙያው ኢንክሉዲንግ የጤና ባለሙያው አሁን ነቃ ማለት ጀምሯል። መምህሩ ነቃ ማለት ጀምሯል። በጣም ጥሩ ነው። በጣም ጥሩ ነው። ይሄ አንተ መንግስት ብትሆን ትመልስልኛለ ብሎ አንተን አይደግፍም። ምክንያቱም የምታመጣው ለውጥ ስለሌለ የነዚህ የትክክለኛ መንግስት አለን ብሎ ጥያቄ የጠየቁትን አካል መንግስት የለም የሚለው ፖለቲከኛ ከነዚህ ግብሩም አይገናኙም። እነሱ ነሱኮ መንግስት አለን መንግስታችን ደግሞ እዚህ አሻሽልልን ብሎ ነው ጥያቄ ያቀረቡት። እናንተ ደግሞ መንግስት የለም፣ እኛ መንግስትን እያላችሁ እየጠየቃችሁ ነው። ስለዚህ ገና መንግስት ይሆናችሁ አምስት ዓመት ወንበራችሁን አስተካክላችሁ ከአስር 10 አመት በኋላ ደሞዛቸውን ልትመል ይመልሱልናል ብለው ለእናንተ እየታገሉ አይደለም። ወዳጅ ቅድም እንዳልኩ ነው ወደ ወደ የቤቱ ይግባምል ለዚህ ነው አየህ፣ አንተ ብቻህን ብትጮህ እና አንተ ሞተህለት አንተ በሞት በሞትክበት ቦታ ባለማ በዓል ለማክበር ልጁን አቅፎ መምጣት በሚፈልግ ኤሊት መሀል ማህበረሰብ መሀል መወቃቀስ አለብን በዚያ ልክ ቅድም እንዳልኩ እኛም ጋር ያለውን ችግር ስለነገርኩ አንፌር አየ አንፌር አሁን ጥሩ ነው አሁን እየተግባባን ነው በጥቂቱ እየተግባባን ነው እንደው የሰላማዊ ትግልም ፖለቲካ ፓርቲ የሚባል እያለ ነበር እኮ ኦኬ አሁን በጥቂቱ ጥቅሙ እየገባ ነው ራይት አሁን የምንነጋገረው አንተ ጋር ደግሞ እሺ ትንሽ እንቅስቃሴዎች ተጀምረዋል ይችን ግን ትንሽ ቀደም በሉ የሚለው አይንክ የሚያግባባ ነው የሚመስለኝ ቱሌት አይ ኖ ቱሌት ግን በጣም ደግሞ የእንትን ያደርግ አይደለም፣ በጣም ደግሞ የዘገየ አይደለም። የተወሰነ መዘጌት አለው። ግን አሁንም አለ። ሌላው ማህበረሰብ ይዳረስ ገበሬውም ጋር ሌላውም ጋር መዳረስ አለበት። ሁሉም ለመብቱ መነሳት አለበት። ቤተ መንግስት ከዛ እናንተ ጊዜ በጣም ቀላል ነው። አሁን ግን አብዛኛው በመስኮት ቀዳዳ ጭልቁ የሚያይ ነው። እርግጠኛ ሆኜ ነው ምነግር ይንን ለማለትና እንደውም የፖለቲካ የቃላት ኳኳታ ምንትም ማድረግ አልፈልግ እዚህ ውስጥ እና ማህበረሰብ ለመብቱ መነሳት ከቻለ ማስተባበሩ በጣም ቀላል ነው። መሳይ እንግዲህ ያው ማህበረሰብ በምን ተነጋግሮ ማን አስተባብሮ የሆነ ስለዚህ በማሳ አቆማለሁ። እንዴት ሊሆን ይችላል? ሮፐር የሰለጠነ ሀይል እንዴት ሊሆን ይችላል? ታውባይ እንዴት የለም አጠቀ አዛዥ ላይዝ ይችላል። አሁን መጨረሻ ስሙ። ዋነኛው አላማ እናት ማርያም ፓርቲ የሚዋጋለትን የፋኖ ክንፍ ድርጅት ነው። ኦርቶዶክስ ነጻ አውጪ ተቋም ነው። አሁን ተመልከቱ እንግዲህ፣ ቅድም ስለ ኢኮኖሚ ስለምን ያወራል አለ የሚዋጉትን ተዋጊዎች አቁሙ አይልም። ጫካ ያለው መንግስት ግን እንዴት ቋሚ ህፃን ይመታል ይላሉ። እነሱ መምህር ሲገሉ መግለጫ አላወጡም። ተማሪ እንዳይማር ሲሉ መግለጫ አላወጡም። ሞሎክሴና ቄስ ሽምግልና ተላካቸዋል ሲባል መግለጫ አላወጡም። አሁን ግን ግን የሚለውን የመጨረሻውን ስሙልኝና እንሰናበት አዳምጡ። ጥያቄ የለው ጭካኔው ፖለቲካዊ ስለሚሆን ምንም ጥያቄ የለው።

መንግስት ጅና ጣት ፈቆጭ በል ወታደሩ አተኩስ። ወታደር ለሀገሩ ስል ወንድሙን ይገላል። ለሀገሩ ስል እናቱን ይገላል። በሀገር አይደራደርም። ጭካኔ አይደለም ሀገርን ማስቀጠል ስለሆነ ከትውልድ ወደ ትውልድ የሚተላለፍ ግብር ስለሆነ አንዱ አገር ለመግደል ይሞታል። አንዱ አገር ለማዳን ይሞታል። እሱ ወታደር ነው። መልካም ጊዜ፣ መልካም ቆይታ። እናት ማርያም ፓርቲ